ለማለት ነው። አለባበሱ ደመቅ ይላሉ ለእሱ አረ በእናትሽ ተፋዳሚዎቹ ራሱ ዩቲዩባቸውን ዛሬ እያደመቁባት ነው አልኩሽ። በእሷ ቀመሜ ቀመሜ ቲክታካቸውን የፖዝታዋትን መያውቆትን ለሰብስክራይብ ይለምኑባት ዛሬ ቀመሜ እንኳን

አንቺ እዚህ ጋር ስናምር ይኸውልሽ፣ ማይብሮ ና ጂሰስ የምትለው አንድ አይነት ፕሮፋይል፣ እኔና ብሬ አንድ አይነት ፕሮፋይል። ሁ ድንግል እናምን እንጂ አንድ አይነት ፕሮፋይል። ማችማቸው የታደራችሁ ገላኒ አንቺ ደግሞ ይሄን መቼ ሰራሽ ይሄን ፎቶ?

እኔ ዛሬ ለቀኩ። እናንተ እኮ ስትለቀልኩ ነው የምትውሉት የምታድሩት። እኔ እኮ አንዴ ከነጋ መሲ መጣች አስቤ። መሲ ለምንድን ነው እሷ ስትገባ ኩኑ የሚያሳየኝ? መሲ አንቺ ችግር አረብ ገንዘብ ስለምትወጂ ነው።

ሰዎች፣ የኔ ግፍት ማን ነው የሚያስደውልኝ? በነገራችን ላይ በዜሮ ከመቀመጥ ብዬ ነው መልሽ። ለምንድን ነው የምትመልሽ? ሞቴ መለሽልኝ። መቶ ምናም የሆነ ጭንቀት ልድቀቅ በአንቺ ሁዳ የሚሸብር ጠይባ ምናምን ጠይባ፣ እኛ ጭንቀት አንፈልግም። በላስ ዛሬኛ ጭንቀት የሆነ ጭንቀት ጠጣ ጋር ቀናችን ምንም ጭንቀት የለም ጠይባ። የምን ጭንቀት ነው? ሰላም ነው፣ ሁሉ አዞሩ ምድሩ። እኛ ገና ሰርፕራይዝ እንጠብቃለን እሷ ጭንቀት

ቦታ ትግባ ችግር

ማይምሮ እና ተስታሽ ቃብጥ እኮ ነው። ሰሜራ አትገባም ስትል እኔ ነው የወረደች ሰሜራ። ሰሜራ ገብታ በጣችሁ እኮ ዝም ስትሏት ሁላችሁ አስገባችኋት። እንደሚያወራ ሰው እኔ ናት ወርዳ አስገባችኋት። እሷ ገብታ ስታወራ ዝም አለፈል። ከዛ ዘና አዳ ወረደች። እኔ እኮ ነበርኩት ሰሜራ፣ ማይምሮ ወረደች ከዛ ገብታ ደብሯት ነው ተሜዳ ወደደጁ ሼር አድርጊላት። ተጣርታ ተጣርታ ተጣርታ ዝም ስትላ ሌላ ነገር አውቃችሁ መሰላት። እናትን እኔ ያልነበርኩ ኖ ኖ የኛም ፕሮፋይል ይዛ መጣች። እኔ እንጃ ስትጠራ ነበር ስጠራች ስታወራ ስታወራ ነበር ወይ አንቺ ታች ነበር እኔን እኮ ገና

አብሮ ቀለለ ነው። አብሮ ቀለለ ያልገባኝም ዛሬ ሀይሚ ብሩኬ ልታሳብዶ

ኧረ የተናበበ እርጅኝ እራሱ አንቺ ልክ ስትናገሪ እኮ አለማማር ከባድ ይጎዳል እኮ በጣም እንጂ። እኔ የምለው አስቴር ግን አለች። እንደ እናንተ ቆይቻለሁ። አስቴሪን ካየው አስቴር የት ጠፍተሽ ነበር? በህይወትስ? ከእኔ የምለው ገላኔ ልጅ ሙዚቃ አጋብዥ ነው። ልክ ልድ ስል ወይን አታወሩ፣ ወይም ሙዚቃ አጋብዙ። ከምርሽ ነው ልትይ ነበር። ጌታ ነው ምን ነው ዝም አላችሁ። እንትናችን አንድ ነው።

አይምየን ፕሮፋይለር ጌል ልመጣ ነው የምታስገቢው? እሺ። እና ሌላ እንዴት ነሽ? የእኔ ውድ ስምኝማ ገላ ነኝ እኔ አሁን በጎጃም ዘፈን ማለት ነው፣ እንቅጥቅጥ ላስነካልሽ ነው እ ሙዚቃ ክፈች።